ባለስልጣናትና አመራሮችን መግደላችንን እንቀጥላለን ሲል የፋኖው አመራሩ ለቢቢሲ ተናገረ። አመራሩ ከመከላከያ ጋር ሆኖ እየወጋን ነው ሲልም ከሷል። በሌላ በኩል ጦርነቱ በክልሉ ስለፈጠረው ከባድ ቀውስ ዝርዝር ሪፖርት ወጥቷል እናስደምጣችኋለን። ጠቅላይ ሚኒስትር አብይ አህመድ የህወሓትና ትግራይ ሰዎችን መሾም ቀጥለዋል። ዛሬ ደግሞ ከጌታቸው ቀጥሎ ፕሮፌሰር ክንድያ ገብረ ህይወትን የሾሙ ሲሆን ቀጣይ ተሿሚ ተረኛ ጄኔራል ፃድቃን ናቸው እየተባለ ይገኛል። በሌላ በኩል ደብረ ጽዮን በሰራዊቱ ትጥቅ መፍታትና ህወሓት ልውና ጉዳይ አንድ ጥብቅ ውይይትን አድርገዋል። እንመለስበታለን። በርሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፖች ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከመቶ በላይ ንጹሐን ተገድለዋል ተብሏል። እናስደምጣችኋለን። ጤና ይስጥልን ውድ አንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ርዕሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ባለስልጣናትና አመራሮችን መግደላችንን እንቀጥላለን ሲል የፋኖ አመራሩ ለቢቢሲ ተናገረም አመራሩ ከመከላከያ ጋር ሆኖ እየተዋጋ ነው ሲልም ከሷል በሌላ በኩል ጦርነቱ በክልሉ ስለፈጠረው ከባድ ቀውስ ዝርዝር ሪፖርት ወጥቷል። በክልሉ የዕለት ተዕለት እና ማኅበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎቶች መስተጓጎልን ጨምሮ ማኅበረሰቡ በስጋት ኑሮውን እንዲገፋ ተገዷል። ባለፉት ስድስት ወራት 148 እናቶች ከወሊድ ጋር በተያያዘ እንዲሁም ሰባ ሰዎች ደግሞ በውባ በሽታ ህይወታቸው ማለፉን የክልሉ መንግሥት አስታውቋል። 4 ነጥብ 2 ሚሊዮን ተማሪዎች ወይም 60 በመቶ የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆኑ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸው ይናገራሉ። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 ዓም እስከ መስከረም 2017 ዓም ድረስ ከ5000 በላይ ሴቶች ተደፍረው ወደ ህክምና ተቋማት መምጣታቸውን ገልጿል። አሀዙ ግን ከዚህ ከፍ ሊል እንደሚችል ይገመታል። በአንድም ይሁን በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳ ያልነካው ህይወት ማግኘት ከባድ እንደሆነ ነዋሪዎች ያነሳሉ። የግጭቱ ዳፋ ከነካቸው አካላት መካከል የክልሉ አመራሮች ይጠቀሳሉ። በርካታ የክልሉ አመራሮች በፋኖ ኃይሎች እንደተገደሉ ሪፖርቶች ያሳያሉ። በዚህ ጉዳይ ላይ በዛሬው እለት የፋኖ አመራሩ ለቢቢሲ ምላሽ ሰጥቷል። ክልሉን ለአምስት ዓመታት ያህል ያስተዳደሩት የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ አብዛኛው የሀገሪቱ ጦር በአሁኑ ወቅት የሚገኘው በአማራ ክልል ነው፣ አየር ኃይሉም፣ ምድር ኃይሉ፣ ኮማንዶና፣ ልዩ ኃይል የሚባለው ፌዴራል ፖሊስ እና የክልል ልዩ ኃይሎች በየጊዜው እየተጨመረ በክልሉ ወታደራዊ አገዛዝ የሰፈነበትና ከፍተኛ ውድመት እየደረሰ ነው ሲሉ፣ ሰላማዊ ሰዎች ላይ ጥቃቶች እንደሚሰነዘሩ ይገልጻሉ። የክልሉ ማህበረሰብም በሁሉም አቅጣጫ መከራ ውስጥ መሆኑን የሚያነሱት የሰብአዊ መብት ባለሙያው አን አንድን ወረዳ ታጣቂዎች ይዘውት ቆይተው የመከላከያ ኃይል ሲገባም እነማን ከማን ጋር ምን ያደርጉ ነበር በሚል ህይወትን የሚያስከፍል እርምጃ ይወሰዳል በማለት እንደዚህ አይነቶች እርምጃዎች በሁለቱም ወገኖች እንደሚፈጸሙ ይገልጻሉ። የፋኖ ታጣቂዎች በተለይም የአካባቢው አመራሮችንና ከመንግስት ጋር ግንኙነት አላቸው የሚሏቸውን ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ይነገራል። ባለፈው ህዳር ወር በምዕራብ ጎጃም ዞን ደጋዳሞት ወረዳ ከ30 በላይ የመንግስት የስራ ኃላፊዎች መገደላቸውን የአይንማኞችና የአካባቢው አስተዳደር ለቢቢሲ መግለጻቸው ይታወሳል። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ አቶ ማሪሸል ፀሐዩ በወረዳው በየዞኑ ያሉ ካድሬዎች በቀጥታ ከመከላከያ ጋር ተጠርንፈው እኩል ተዋጊ ነው የሆኑት ከኛ ጋር ፊት ለፊት ነው የገጠሙት፣ እነሱ እኛም ሲያገኙ እርምጃ እንደሚወስዱ ሁሉ እኛም እነሱን ስናገኝ እርምጃ እንወስዳለን በማለት የአመራሮችን ግድያ እንደሚቀጥሉበት አረጋግጧል። በአማራ ክልል የጤና መዋቅር መቶ የመንግስት ሆስፒታሎች፣ 923 ጤና ጣቢያዎች ሶስት ሺ ሰባት መቶ ሀያ አምስት ጤና ኬላዎች 882 አምቡላንሶችና 1500 በላይ የግል ጤና ተቋማት ይገኛሉ። ይሁን እንጂ በተለያዩ የክልሉ አካባቢዎች እየተካሄደ ባለው የትጥቅ ግጭት ምክንያት ከፍተኛ ቁጥር ያላቸው የጤና ተቋማት ጉዳት ስላጋጠማቸው በክልሉ ያለው የጤና አገልግሎት ተናግቷል። በአማራ ክልል የሚገኙ የከፍተኛ ትምህርት ተቋማት ፎረም ባዘጋጀው ሰነድ ከሐምሌ 2015 ዓም እስከ መስከረም 2017 ዓም ድረስ 969 የጤና ተቋማት ጉዳትና ዝርፊያ ተፈጽሞባቸዋል። ከ1 የሚበልጡ የጤና ባለሙያዎች ደግሞ ስራቸውን ለቀው ወደ ሌላ አካባቢ ተዘዋውረዋል አሊያም በግጭቱ ተገድለዋል። የድሮን ጥቃትን ጨምሮ የጤና ተቋማት የጥቃት ኢላማ ከመሆናቸው ባለፈም የጤና ባለሙያዎች ፋኖን ታክማላችሁ በሚል ጥቃትና ዛቻ እንደሚደርስባቸው ይናገራሉ። ከዚህ ባሻገርም በመድኃኒትና የሕክምና ግብዓት እጥረት እንዲሁም በእንቅስቃሴ ላይ በሚጣል ገደብ እና በደህንነት ስጋት ምክንያት ታካሚዎች ያለ ሕክምና እየቀሩ ነው ይላሉ። ጥቂት የማይባሉ አምቡላንሶች በመንግስት ኃይሎች አሊያም በታጣቂዎች እጅ ውስጥ ስለመሆናቸው ይናገራሉ። ሰሜን ጎጃም ዞን ውስጥ በሚገኝ ጤና ጣቢያ የሚያገለግሉ አንድ ባለሙያም በወረዳቸው አገልግሎት ይሰጡ ከነበሩ ስድስት አምቡላንሶች ውስጥ አሁን አንድ አምቡላንስ ብቻ አገልግሎት ላይ እንደሚገኝ ተናግረዋል። ገዱር ሰምስትዳደር እያሉ ጤና ላይ በተለይም በወሊድ የሚከሰት የእናቶችንና ህጻናት ሞትን ለመቀነስ አንድ ወረዳ ከአምስት እስከ ስድስት አምቡላንሶች እንደሚኖሩት መደረጉን በማንሳት አሁን አብዛኞቹን መከላከያ ነው የሚገለገልባቸው ሲሉ ይከሳሉ። ሰሜን ሸዋ ዞን ኤፍራታና ግድሞ ወረዳ ነፍሰ ጡር የሆኑት ወይዘሮ ብዙ ወርቅ ሕክምና በጊዜ ባለማግኘታቸው የጨቅላ ልጃቸው ሕይወት አልፏል። ምጥ ሲጀምራቸው አካባቢያቸው ወደሚገኝ ጤና ጣቢያ ሂደው ተቋሙም ማዋለድ ባለመቻሉ ሪፈር ቢላቸውም በአፋጣኝ መሄድ አልቻሉም ነበር። ከመሻይኬድም አጉል ሰዓት ሆነ ሲሉ በአካባቢው ያለውን የደህንነት ስጋት እያነሳሉ። ሁለተኛ ልጃቸውን ለመገላገል ከሶስት ቀን ምጥ በኋላም ሆስፒታል ቢደርሱም እንኳንም ማርያም ማረችሽ ለመባል ግን አልበቁም። ጠቅላይ ሚኒስትር አብይ አህመድ የህወሓትና ትግራይ ሰዎችን መሾም ቀጥለዋል። ዛሬ ደግሞ ከጌታቸው ቀጥሎ ፕሮፌሰር ክንድያ ገብረ ህይወትን የሾሙ ሲሆን ቀጣይ ተሿሚ ተረኛ ጄኔራል ጻድቃን ናቸው እየተባለ ይገኛል። በሌላ በኩል ደብረጽዮን በሰራዊቱ ትጥቅ መፍታትና ህወሓት ህልውና ጉዳይ አንድ ጥብቅ ውይይት አድርገዋል። ጠቅላይ ሚኒስትር አብይ የትግራይ ጊዜው አስተዳደር አመራር የሆኑ ግለሰቦችን በፌዴራል መንግስቱ ስር መሾም ቀጥለዋል። ባለፈው ሳምንት መጨረሻ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮቻም አማካሪ አድርገው መሾሙ ትልቅ ትኩረት ስቦ ነበር። ዛሬ ደግሞ የመቀሌ ዩኒቨርሲቲ ፕሬዚዳንት የነበሩትን ፕሮፌሰር ክንድያ ገብረ ህይወትን የብርሃኑ ነጋ መስሪያ ቤት አማካሪ አድርገው በመሾም ሹመት መስጠቱን ቀጥለውበታል። ይህን ተከትለው ታዲያ ለረፍት አሜሪካ የሚገኙት ጀኔራል ፃድቃን ገብረ ተንሳይ ቀጣይ የአራት ኪሎ ተሸዋሚ ሊሆኑ ይችላሉ እየተባለ ነው። ጀኔራሉ ከደብረ ጽዮን ቡድን ጋር ካላቸው ቅሬታና ቂም አንጻር፣ እንዲሁም ካላቸው የትምህርትና ልምድ አንጻር በጠቅላይ ሚኒስትሩ ሊሾሙ እንደሚችሉ እየተናል እየተነገረ ይገኛል። በሌላ በኩል ደብረ ጽዮን በሰራዊቱ ትጥቅ መፍታትና ህዋት ህልውና ጉዳይ አንድ ጥብቅ ውይይት አድርገዋል። ትግራይ በተባረሩት ጌታቸው ረዳ የፈረሙትን የፕሪቶሪያ ሰላም ስምምነት ፈራሚ ባለቤት እኔ ነኝ ያለው በደብረ ጽዮን ገብረ ሚካኤል የሚመራው ህዋት ስሞታ ማሰማቱን ቀጥሏል። የጌታቸውን አስተዳደር አፈናቅሎ ስልጣን የተቆጣጠረው ህዋት የፖለቲካ ውይይት አለመቀጠሉንና ህጋዊ ሰውነቱ እንዳልተመለሰለት ቅሬታ አቅርቧል። የደብረ ጽዮኑ ቡድን ክንፍ አቤቱታ ያሰማው አፍሪካ ህብረት ስለሰ የሚቆየመው የፕሪቶሪያ ስምምነት አፈጻጸም ክትትል አረጋጋጭና ተገዥነት ኮሚቴ ነው። ጌታቸውን ከመቀሌ ካባረረ በኋላ ጄኔራል ታደሰ ወረደን በፕሬዝዳንትነት የሾመው የህወሀት ክንፍ መሪ ደብረጽዮን ኮሚቴውን በአካል አግኝተው ቅሬታ አቅርበዋል። ደብረ ጽዮን የህብረቱን ወታደራዊ ክትትል ኮሚቴ እንዲመሩ አዲስ የተሾሙትን ሜጀር ጀነራል ሳማድ አላዴ አክሶዴድ ጋር መወያየታቸው ተሰምተዋል። ደብረ ጽዮን የፕሪቶሪያውን ስምምነት አፈጻጸም ክትትል ወታደራዊ መሪዎች ባደረጉት ውይይት ህወሀት በፌዴራል መንግስቱ ላይ ቅሬታ አቅርቧል። ህወሀት በደብረ ጽዮን በኩል ያቀረበው ዋና ቅሬታ የፖለቲካ ውይይት አለመካሄድና ህጋዊ ሰውነቱ አለመመለስ ነው። ህወሀት ህጋዊ ሰውነቱን በፖለቲካ ድርድር አስመልሳለሁ ቢልም ከህግ አግባብ ታሪክ ሊሆን የአንድ ወር ዕድሜ ብቻ ቀርቶ

በምርጫ ቦርድ የሶስት ወር እግድ የተጣለበት ህወሓት፣ የተሰጠውን ጊዜ ተጠቅሞ የማስተካከያ እርምጃ ካልወሰደ ምርጫ ቦርድ እንደሚሰረዘው መግለጹ ይታወሳል። ሌላው ህወሓት ያቀረበው ቅሬታ የፖለቲካ ውይይቶች አልቀጠሉም የሚል ሲሆን ኮሚቴው መሬት ላይ ያለውን ሁኔታ ተመልክቶ ሪፖርት እንዲያቀርብ ደብረ ጽዮን ጠይቀዋል። መሬት ላይ ያሉ ችግሮችን ለመፍታት በስምምነቱ ተዋናኞች መካከል የፖለቲካ ውይይት ያስፈልጋል ያለው ህወሓት የፕሪቶሪያው አፈጻጸም ግምገማ በአስቸኳይ መካሄድ አለበት ብለዋል። ምንም እንኳን ህወሓት ለኮሚቴው ቅሬታ ሁኔታ ቢያቀርብም በተለይ ከውሃት ተዋጊዎች ትጥቅ መፍታት ጋር የተያያዘውን የስምምነት አፈጻጸም መከታተልና ማረጋገጥ ነው። ኮሚቴው የተቋረጠውን የተዋጊዎች ትጥቅን መልሶ ማስፈታትና መልሶ ወደ ማህበረሰቡ መቀላቀል ሂደት ያስቀጥላል ተብሎ ይጠበቃል። ይሁን እንጂ ህወሓትና የፌዴራል መንግስቱ በተራዘመው የፕሪቶሪያው ስምምነት አፈጻጸም ላይ እርስ በርስ እየተጓተቱ ነው። ጀኔራል ታደሰ ወረደ ቅድሚያ ሰጠው እንደሚያስፈጽሙ በቃል ኪዳን ሰነድ ላይ ፈርመው ያረጋገጡት ተዋጊዎችን ትጥቅ ማስፈታት ቢሆንም በህወሓት በኩል አሁንም ቅድመ ሁኔታዎች ተቀምጠዋል። እንደ ደብረጽዮን ክንፍ ህወሓት ቅድሚያ የሚሰጠው የትግራይ ግዛትን ነጻ ማድረግና ተፈናቃዮችን መመለስ ነው ተብሏል። ጀኔራሉ የፈረሙት የቃል ኪዳን ሰነድ ላይ የግዛት ማስመለስ ጉዳይ ባይነሳም ተፈናቃዮች መመለስ ቀዳሚ ጉዳይ ሆኖ ሰፍሯል። የህዋትና የፌዴራል መንግስት ሽኩቻ ሂዶ ሂዶ ወደ ጦርነት ማምራቱ አይቀርም የሚሉ ትንተናዎች አሁንም መሰማታቸውን ቀጥለዋል። በተለይም የህዋት ህጋዊ ሰውነት፣ የወልቃይት ራያ ጠለምት ውዝግብና ትጥቅ መፍታት ዋና የጦርነት ስጋት የደቀኑ ጉዳዮች ናቸው። በረሃብ የተጠቁ ሰዎች በሚገኙባቸው የሱዳን ካምፕ ላይ በተሰነዘረ ጥቃት በርካታ ሰዎች ተገደሉ። በሱዳን ምዕራብ ዳርፉር ክልል ካለፈው ሳምንት መገባደጃ ጀምሮ በተከታታይ በተሰነዘሩ ጥቃቶች ከመቶ በላይ ንጹዋን ዜጎች ተገደሉ። ከሟቾቹ መካከል ሀያ ያህል የሚሆኑት ሕፃናትና የህክምና ባለሙያዎች መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ በእርስ በርስ ጦርነት ምክንያት ከቤት ንብረታቸው የተሰደዱ ሰዎችን በምታስተናግደው በኤልፋሽር ከተማና በአቅራቢያው ባሉ ሁለት መጠለያ ካምፖች ላይ የተፈጸመ ሲሆን የፍጥኖ ድራሽ ኃይሉ ተጠያቂ ሆኗል። የፍጥኖ ድራሽ ኃይሉ በበኩሉ ውንጀላዎቹን የተቀነባበሩ ናቸው ሲል ውድቅ አድርጓል። ዘምዘምና አቡ ሹክ የተባሉ ካምፖች ከ700 ሺ በላይ የሚሆኑ ስደተኞችን ያስተናግዳሉ። ከእነዚህ ውስጥም አብዛኞቹ ረሃብ ተጋርጦባቸዋል። የጥቃቶቹ ዜና የተሰማው በአርኤስኤፍ እና በሀገሪቱ ሰራዊት መካከል የተጀመረውን የእርስ በርስ ጦርነት ሁለተኛ ዓመቱን በተቃረበበት ዋዜማ ነው። በሱዳን የተባበሩት መንግስታት ድርጅት ሰብዓዊ የእርዳታ አስተባባሪ ኤክስል ክሌመንት ኒኩዌታ ሳላሚ በተፈጠረው ነገር በጣም መደናገጣቸውን ተናግረዋል። ይህ በተፈናቀሉ ሰዎችና በእርዳታ ሰጪ ሰራተኞች ላይ የደረሰው ተከታታይና አሰቃቂ ጥቃት ተቀባይነት የሌለው ነው ብለዋል በመግለጫቸው። የእርዳታ ድርጅት ሪሊፍ ኢንተርናሽናል በዘምዘም በደረሰው ጥቃት አሽከርካሪዎችና የቡድኑ መሪዎችን ጨምሮ ዘጠኝ ሰራተኞች መገደላቸውን አስታውቋል። በካምፑ ውስጥ የመጨረሻው የጤና አገልግሎት አቅራቢያ መሆኑን የገለጸው የበጎ አድራጎት ድርጅቱ የአርኤስ ከፍ ተዋጊዎች ተጠያቂ ናቸው ብለዋል። ሪሊፍ ኢንተርናሽናል ይህ በክልሉ ውስጥ ባሉ ሁለት የጤና መሰረተ ልማት አውታሮች ላይ ያነጣጠረ ጥቃት መሆኑን ተረድተናል። ይህም የተፈናቀሉ ዜጎችን የጤና አገልግሎት እንዳያገኙ ለማድረግ ያለመ ነው ብለዋል። አክሎም ከኛ ክሊኒኮች አንዱ የዚህ ጥቃት አካል መሆኑ አስደንጋጭ ሲሆን፣ በኤልፋሽር የሚገኙ የጤና ተቋማትም ጥቃት ተሰንዝሮባቸዋል ብለዋል። አርኤስኤፍ ቅዳሜ ዕለት በሰጠው መግለጫ በሰላማዊ ሰዎች ላይ ለሚደርሰው ጥቃት ተጠያቂ እንዳልሆነና በዘምዘም የተገደሉ ሰዎች የወታደራዊ ኃይሉን ስም ለማጠልሸት ሲያት የተደረጉ ናቸው ብሏል።